በሬ ከማደለባቸው በፊት ማወቅ ያሉብን ነገሮች ምን ምንድን ናቸው? እስቲ እንመልከት። ለማደለብ አስቸጋሪው ነገር ምንድን ነው? እስቲ እንመልከት። በሬ ከየት እንገዛለን? የበሬ ማደለብስ ያዋጣል? በሬ ለመግዛት ገበያ ስንወጣ ማድረግ ያለብን ጥንቃቄዎች ምን ምንድን ናቸው? እስቲ እንመልከታቸው። ሰላም፣ ጤና ይስጥልን ውድ ተመልካቾቻችን እንደምን ከርማችሁልናል? ስራስ እንዴት ነው? እየተሰራ ነው? ገበያውስ ደርቷል ወይስ ቀዝቅዟል? ገበያው ከደራ አቦ በደንብ ያድረው እንላለን። ከቀዘቀዘም ደግሞ ገበያን የሚያነቃቁ ብዙ አማራጮች ስላሉ የስራ ሰው ሁሉንም ማድረግ ይችላል ብለን ስለምናምን፣ ስለዚህ ለሚሰራው ሁሉ ሁልጊዜ ተስፋ ስላለው በፍቅርና በጥረት እንድትሰሩት በእምነትም እንድትጀምሩት እንላለን። እኔ ስራ የለኝም ኑሮ ከብዶኛል የሚልም አይጠፋም። የዛሬ የሥራ ሀሳባችን ሥራው ለደራለት፣ ስራው ለቀዘቀዘበት እንዲሁም ምንም ሥራ ላልጀምረ የሚሆን የሥራ ሀሳብ ስለሆነ ሁላችሁም እንድትከታተሉ እንጋብዛለን። የሥራውም ሀሳብ በሬ የማድለብ ሀሳብ ነው። ስለ ሥራው አዋጭነት በጥልቀት እናወራለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። ዝግጅታችንም ከተመቻችሁ ላይክ፣ ሰብስክራይብ እንድታደርጉ እንጠይቃለን። መረጃው ይጠቅማል ብላችሁ የምታስቡት ሰው ካለ መረጃውን እንድታጋሩት እንጋብዛለን። አሁን በቀጥታ ወደ ዛሬው ዝግጅታችን እናመራለን። አብራችሁን ቆዩ። የበሬን ስራ ከመጀመራችን በፊት ማወቅ ያሉብን ነገሮች ለእርባታው አመቺ ቦታ አለ ወይ? ስራውን ለመጀመርስ ያለን መነሻ ካፒታል በቂ ነው ወይ ከገበያ ስንገዛ ውስጥ ምን ምን ጥንቃቄ ማድረግ አለብን? ስራውን ከመጀመራችን በፊት መልስ ማግኘት ያሉብን ጥያቄዎች ናቸው። እስቲ እንደ ቅደም ተከተላቸው እንመለሳቸው። የመጀመሪያው ቦታ ነው ወይም ቤት። ቤቱ የራሳችን ቢሆን ይመከራል። ይህም ካልሆነ ደግሞ በኪራይ መሆን ይችላል። አሰራሩንም ስንመለከት ቋሚ ገንዳ ቢኖራቸው ይመረጣል። ይህም ካልሆነ በጎማና ሌሎች መሰል የመመገቢያዎች ሊሆን ይችላል። ዋናውና ወሳኙ ነገር ግን መኝታ ቦታቸው ነው። በሬዎች ቶሎ እንዲደልቡ የሚያስፈልጋቸው ወሳኝ ሶስት ነገሮች አሉ። እነሱም መኖ፣ መድኃኒትና ንጹህ መኝታ ነው። ስለሆነም ወለሉ እንዳያንሸራተታቸው ተጠንቅቀን ልንሰራ ያስፈልገናል ማለት ነው። ምክንያቱም የሚደልቡ በሬዎች ግዙፍ በመሆናቸው ሲነሱና ሲወድቁ እንዳይጎዱ ጥንቃቄ ልናደርግላቸው ይጠበቃል ማለት ነው። ሌላው የተፈጥሮ ፀያ ቢያገኙ መልካም ነው ብለን እንመክራለን። ምክንያቱም የሚደልቡ በሬዎች ቶሎ እንዲደልቡ ፀሐይ በበቂ ያስፈልጋቸዋል ብለን እንመክራለን። ስለዚህም ግቢ ውስጥ ችካል ሰርተን ረጅም ሰዓት እንዲሞቁ ብናደርጋቸው የመደለቡን ፍጥነት ስለሚጨምርልን የቤት አሰራሩም ይህንን ታሳቢ ማድረግ አለበት ብለን እንመክራለን። ሌላው ልናስታውስ የምንፈልገውን ነገር በሬ ማደለብ እንደ በግና ፍየል ማደለብ አደለም ወይም እንደ ወተት ላም እርባታ ብዙ እንዲወርቁ አይመከርም። በሬዎች በተፈጥሮ የበሬነት ስሜታቸው ባይል ስለሚያጠቃቸው ማለት ነው። በመዋጋት የዘር ፍሬያቸውን በማፍሰስ በማጥቃት ማጥቃት ስለሚሞክሩ የማደለብ ስራችንንም ያራዝሙብናል። ስለሆነም በቶሎ አድለበን ወደ ገበያው ለማውጣት ብዙ እንቅስቃሴ አይመከርም። ስለሆነም ብዙ እንቅስቃሴ መኖር የለበትም ብለን እንመክራለን። በአማካኝ በሬዎች የሚደልቡበት ጊዜ ከወር ከአስራ አምስት ቀን እስከ ሦስት ወር ባለው ጊዜ ውስጥ ነው። ከዛም በላይ ጊዜው ሊሄድ ይችላል። ስለሆነም እነዚህን የሥራ ጊዜ ታሳቢ በማድረግ ለማድለብ መዘጋጀት ያስፈልጋል ማለት ነው። ሥራውን ለመጀመር የሚኖረን መነሻ ካፒታልን ስንመለከት፣ በዋናነት በሬ ለማደለብ አራት ደረጃዎች አሉት። እነሱም በጣም የደለቡ፣ የደለቡ፣ በጣም ያልከሱ እና በጣም የከሱ ተብለው በአራት ደረጃዎች ተቀምጠዋል። ስለሆነም አንድ ሰው ማደለብ በሚጀምርበት ጊዜ መምረጥ ያለበት በግዢ ወቅት በጣም ያልከሱት የሚለውን ነው። ምክንያቱም በዚህ መደለብ ደረጃ ላይ የሚገኙ በሬዎች ብንቀልባቸውም ቶሎ ለመደለብ ስለሚችሉ ብናሳከማቸውም ለመፈወስ እድላቸው ሰፊ ስለሆነ በገበያ ላይ ያላቸው ዋጋ ከሌሎች መደቦች አነስተኛ ስለሆነ ለጀማሪ ጥሩ ናቸው ብለን እንመክራለን። በጣም የከሱ የሚሉትን ለጀማሪ አርቢዎች አንመክርም። ምክንያቱም የከሱበትን ምክንያት ስለማናውቅ ማለት ነው። ፌስታል፣ ጨርቅ፣ ገመድ ሌሎች ባድ የሆኑ ነገሮችን በልተው ሊሆኑ ስለሚችል ማለት ነው። ምናልባትም የውስጥ ኦርጋናቸውን ፌል አድርጎ ሊሆን ይችላል ብለን ስለምንገምት ማለት ነው። እነዚህ ችግሮች ከሆኑ አክሞ ለማዳን በጣም አስቸጋሪ ስለሚሆኑ ምናልባትም ሊድኑ ስለማይችሉ ባንመርጣቸው ጥሩ ነው ብለን እንመክራለን። ይሄ ለጀማሪም በጣም ከባድ ነው ብለን እንመክራለን። ምናልባት በጣም የከሱትም በመኖ እጥረት ምክንያት ሊሆንም ይችላል። ነገር ግን ሪስኩ በጣም ከባድ ነው። ወይም ወይ ማጣት ማጣት ወይ ማግኘት የሚል ቁማር ውስጥ ልንገባ ነው ማለት ነው። ስለሆነም አርቢው ከስጋት ነፃ ሆኖ ሳይንሱን በመከተል ለማርባት ሶስተኛውን ደረጃ ቢጠቀም ብለን እንመክራለን። እነዚህንም በአሁን ገበያ ላይ ከ40 ሺህ እስከ 50 ሺህ ብር ሊያገኛቸው ይችላል። በዚህ ወቅት ልብ ልንለው የሚገባው ነገር ከነጋዴ ይልቅ ከገበሬ ቢንገዛ ያዋጣናል ብለን እንመክራለን። ምክንያቱም ከገበሬ በተሻለ ዋጋ ስለምንገዛ ማለት ነው። የበሬ ምርጫችንንም ስንመለከት ልጅነት ያላቸውን በሬዎች መምረጥ አለብን። ይህም በጥርስ በቀንድ በጥፍር መለየት ይቻላል። ይህንን በኋላ በስፋት የምንመለከተው ይሆናል። የበሬ ግዢ ወቅት በሬ ለማድለብ በጣም ወሳኙ ጊዜ ነው። ስለሆነም ነገሮችን በጥንቃቄ መሆን እንዳለበት እንመክራለን። በገበያ ወቅት እንደ መስፈርት የምናስቀምጣቸውም የመጀመሪያው ልጅነት ያለው መሆን አለበት። ይህንንም የምናውቀው በቀንዳቸው ክርክር በጥርሳቸው መሸረፍ እና በጥፍራቸው ነው። ስለሆነም እስከ ሁለት ዓመት ተኩል ባለው የእድሜ ክልል ብንገዛ የተሻለ ነው ብለን እንመክራለን። ዕድሜያቸው በአማካኝ ከሁለት ዓመት አያልፍም። እድሜያቸውንም የምናውቅበት ወሳኙ መንገድ ጥርሳቸውን በማየት ነው። ሁለት የሸረፉት ዕድሜያቸው በአማካኝ ከሁለት ዓመት አያልፍም። አራት የሸረፉትም በአማካኝ ከአራት ዓመት አያልፍም ማለት ነው። እንደዚህ እያለን እስከ ድርስ ድረስ የሚሆኑትን ዕድሜያቸውን በጥርሳቸው ማወቅ እንችላለን ማለት ነው። ስለዚህም የመጀመሪያ ምርጫችን መሆን ያለበት ሁለት የሸረፉት፣ ከዚያ በኋላ አራት፣ ከዚያም ስድስት እያለን እንደ ፍላጎታችን ዕድሜያቸውን እያየን መግዛት ይጠበቅብናል ማለት ነው። ሌላው በግዥ ወቅት ማየት የሚገባን ነገር ቁመና ነው። ቁመታቸው ረዘም ያለ የጎን ስፋታቸውን ሰፊ ቢሆን ይመከራል። ይህም በኋላ ስጋ ሲይዙ በቁመታቸው ልክ ስለሚሆን ቁመታቸው ላይ ትኩረት ማድረጉ አስፈላጊ ነው ብለን እንመክራለን። ሌላው ማየት ያለብን እግራቸው የሚያነክስ አለመሆኑን ማረጋገጥ ያስፈልጋል። ምላሳቸው አለመቁሰሉንም ማረጋገጥ ያስፈልጋል። ቆዳቸው ጉርብርብ አለመሆኑን፣ ንጹህ መሆኑን ማረጋገጥም ያስፈልጋናል። ዓይናቸው የሚያይ መሆኑን እናም እንዲንቀሳቀሱ በማድረግ መሰል አስፈላጊ የሆኑ ጥንቃቄዎችን እንድናደርግ ያስፈልገናል ማለት ነው። በተጨማሪም አመላቸውንም ማረጋገጥ አስፈላጊ ነው። እዚህ ጋር ማስታወስ የምንፈልገው መግዛት ያለብን ከገበሬ ቢሆን ይመከራል። ምክንያቱም ከነጋዴ ከገዛን አድርፎ ስለሚሸጥልን ማለት ነው። ሌላው ማወቅ የሚገባን ነገር በግብይት ወቅት ደላሎች ሊያስቸግሩን ስለሚችሉ ልንጠነቀቃቸው ይገባል። ምክንያቱም ፈርቅ ሊይዙብን ስለሚችሉ ማለት ነው። ስለዚህ በጥንቃቄ ልንገበያይ ይገባናል ማለት ነው። ሌላው ልናስታውስ የምንፈልገው ነገር ቆዳቸው ወይም ጨጓራቸው የወረዱ በሬዎችን እንዳትገዙ ብለን እንመክራለን። ምክንያቱም ቀበኛ ስለሚሆኑ ማለት ነው። ከገበያ የገዛናቸውን በሬዎች በረት ከገቡ በኋላ ማድረግ ያሉብን ጥንቃቄዎች፣ ድርቆች ሳርን በብዛት መስጠት፣ ቅጠላቅጠሎችን፣ አረንጓዴ ነገሮችን ቶሎ ቶሎ እንዲመገቡ ብናደርግ መልካም ነው ብለን እንመክራለን። አብዛኛውን ጊዜ ከገበያ የሚገቡ በሬዎች ሩቅ ተጉዘው ስለሚመጡ ሰውነታቸውን ስለሚደክም እረፍት ልንሰጣቸው ያስፈልጋል ማለት ነው። ስለሆነም በዕለቱም መድኃኒት መስጠት አያስፈልግም ቢቻል በንጋታው ወይም እስከ መጀመሪያው ሳምንት ቢሰጥ መልካም ነው ብለን እንመክራለን። እንደ አንቲባዮቲክ፣ አይቨር ቴትራክሎዛ፣ አልቤንዳዞል እና ሌሎች የመሳሰሉትን መድኃኒቶች የበሬዎቹን ሁኔታ እየተመለከትን መስጠት ያስፈልጋል ማለት ነው። በመኖ ዙሪያም የተለያዩ ሀሳቦች ቢሰነዘሩም ትልቁ ነገር ሳይንሱን በመከተል ተገቢው ነገር መስጠት ያስፈልጋል ማለት ነው። በሳይንሱ እስከ አምስት ኪሎ ግራም የተመጣጠነ መኖ የሚደል በሬ እንዳለበት ይገልጻል። ሌሎች አርቢዎች ደግሞ አስርም ሃያም ሰላሳም እንደ ልምዳቸው ይሰጣሉ። ዋናው ነገር ሳይንሱን ሞዲፋይ በማድረግ እንደ ሁኔታውና እንደ አካባቢው ጸባይ ተገቢውን ለበሬ የማያስፈልገውን መኖ መስጠት ያስፈልጋል ብለን እንመክራለን። አረንጓዴ ቅጠላ ቅጠሎች፣ ድርቆች ለማደለብ ወሳኙ ነገር ስለሆነ ይህንን ከመኖ ግብአታችን ውስጥ ልናካትተው ይገባል ማለት ነው። ውሃ ደግሞ ለድርድር አይበቃም። ያለ ውሃ እርባታ የለም። ለሚደልቡ ላሞች ደግሞ ወሳኙ ነገር ነው። ለስርዓተ ልመት ዳይጀሽን፣ ለአካላቸው መገጣጠሚያ ማለስለስም ለተዝናኖቱም ውሃ ወሳኙ ነገር ነው ብለን እንመክራለን። ስለዚህም ያለ ገደብ ቀኑን ሙሉ እንዲጠጡ ልንፈቅደላቸው ይገባል ማለት ነው። ከፊታቸው ሁል ጊዜ ውሃ ሊነሳ አይገባም ማለት ነው። የመኖ አዘገጃጀቱንም ስንመለከት በቀላልና በተለመደው እንደየአካባቢያችን ሁኔታ ልናዘጋጅ እንችላለን። እንደየአካባቢያችን ስንል አንዳንድ አካባቢ በጤፍና በስንዴ ያደልባሉ። አንዳንድ አካባቢ ደግሞ በአጃና በበቆሎ በባቄላ ያደልባሉ። አንዳንድ አካባቢ በበቆሎ ገለባ በጤፍ ገለባ፣ በገብስ ገለባ እና በመሳሰሉት ያደልባሉ። በማንኛውም መንገድ በቀላሉ መኖን ማዘጋጀት ይቻላል። ነገር ግን በዋናነት ዘመናዊነትን ተከትሎ ለሚያደልብ ሰው ጥራቱን የጠበቀ መኖ ማቅረብ ያስፈልገዋል ብለን እንመክራለን። ስለዚህም በተለመዱት ፍሩሽካ፣ የቢራ ጭማቂ፣ የዶሮ ኮስ፣ ጥፍጥሬ፣ ፍሩሽኬሎ፣ የአተር ገለባ፣ የጭማቂ ቤት ተረፈ ምርት እና የመሳሰሉትን ልናቀርብ እንችላለን። እዚህ ጋር ልናስተውል የሚገባው የጭማቂ ቤት ተረፈ ምርት ስናዘጋጅላቸው ጥንቃቄ ልናደርግ ይገባል። ምክንያቱም ለባክቴሪያ ተጋላጭ ስለሆነ በጥንቃቄ ልናዘጋጅላቸው ይገባል ማለት ነው። ሌሎች የቆሎ ገለባ፣ ጨው፣ ሞላሰስ፣ አሞሌ ጨው እና ሌሎች የመኖ ግብአቶችን በመጠቀም መኖ ማዘጋጀት ይቻላል። ዋናው ነገር ግባቱ ላይ ትኩረት በማድረግ መኖ ልናዘጋጅ ይገባል ማለት ነው። የዶሮ ኩስ ላይ እና ጨው ላይ ግን ጥንቃቄ ልናደርግ ይገባናል። መጠኑ ሲበዛ ሌላ ስጋት ስላለው ማለት ነው። ውሃ እንዲጠጡ ለማድረግ ግን የሁለቱ ሚና እጅግ የጎላ ነው ብለን መግለጽ እንችላለን። በዋናነት በሬ ስናደልብ የሚያጋጥሙ ችግሮች ሶስት ናቸው። የመጀመሪያው መኖ ምግብ አለመልመድ ነው። አብዛኛውን ጊዜ ከገበያ የሚገዙ በሬዎች ከሩቅ ተጉዘው ስለሚመጡ ወይም ከገበሬ ስለምንገዛቸው ገበሬ ደግሞ የሚያበላቸው ሳር፣ የበቆሎ አገዳ፣ አተላ እና አካባቢው ላይ የሚገኙትን መኖ ስለሆነ የተመጣጠነ መኖን ላይለምዱ ይችላሉ። ስለሆነም በዚህ ጊዜ ደረቅ ሳር በመስጠት እርጥብ ሳርን በመስጠት የተመጣጠኑ መኖን ቀስ እያሉ ልናን ለማመድ ያስፈልገናል ማለት ነው። ሌላው በዚህ ስራ አስቸጋሪው ነገር በሽታ ነው። አካባቢ ሲቀይሩ፣ ምግብ ሲቀየርባቸው፣ በተጨማሪም ከገበያው ይዞት የሚመጡት በሽታ ህመም ሊፈጥርባቸው ይችላል። በዚህ ጊዜ ባለመደናገጥ ሐኪም በመጥራት ተገቢውን ሕክምና እንዲወስዱ ማድረግ ያስፈልጋል። ለዚህ ስራ ሶስተኛው አስቸጋሪ ነገር የአመላቸው ከባድነት ነው። ምናልባት አንዳንድ ጊዜ ከገበያ ስንገዛቸው አመላቸው ጥሩ ሆኖ ቤት ውስጥ ሲገቡ ሊያስቸግሩ ይችላሉ። በዚህ ጊዜ ምናልባት አንዳንድ ጊዜ ቤቱ አዲስ ሆኖባቸው ሊሆን ስለሚችል ጊዜ ሰተናቸው ልናረጋጋቸው ይገባል። ሌላው በተፈጥሮ አስቸጋሪ ከሆኑ ግን ሌሎቹ ሊረብሹብን ስለሚችሉ ቀድመን ገበያ ላይ ልንገዛቸው አያስፈልግም። ምክንያቱም ከጥቅሙ ይልቅ ጉዳቱ የከፋ ስለሚሆን ማለት ነው። የበሬ ማድለብ ስራ እንደ ወተት ላም እርባታና እንደ ዶሮ እርባታ ውስብስብ እንዲሁም መነሻ ካፒታሉ የተጋነነ አይደለም። የመኖ ዝግጅቱ ለነሱ ከምንሰጠው ጊዜ በአንጻራዊ የተሻለ ነው ብለን እንገልጻለን። አንድ ሰው ዝግጁነቱና ፍላጎቱ ካለው በትንሹም በሰፊውም ስራውን መስራት ይችላል። ምክንያቱም እንደ ላም እርባታና እንደ ዶሮ እርባታ ረጅም ጊዜ የማይጠይቅ ሂደት ስላለው ማለት ነው። በአንድ ወር ከ15 ቀን እና በሶስት ወር ጊዜ ውስጥ ለገበያ ማቅረብ ስለሚቻል ማለት ነው። ስለዚህም አንድም ሁለትም አስርም አያም ከዛ በላይም ገዝተን ስራውን መጀመር እንችላለን። አሁን ላይ ለማደለብ የአንድ በሬ ዋጋ ከ40 ሺህ እስከ 45 ሺህ ብር ይገመታል። የምንፈልገውን ብዛት እንግዲህ እንደ አቅማችንና እንደ ፍላጎታችን መጨመር ነው። እዚህ ጋር ግን ከጠቀስነውም ዋጋ በላይ ከጠቀስነውም ዋጋ በታች ልናገኝ እንችላለን። ትልቁ ነገር በደከምን፣ ዞርን፣ በጠየቅን ቁጥር የምናገኘው ጥራትና ዋጋ የተሻለ ነው ብለን እንገልጻለን። በሬዎችንም ስንገዛ ለማደለብ ስለሆነ ልጅነት ላይ ትኩረት ማድረግ አለብን። በተጨማሪም ቁመታቸው ረዘም ያሉት ላይ ትኩረት ማድረግ ያስፈልገናል። አሁን ላይ በርካታ የቁም እንስሳ መሸጫ ቦታዎች አሉ። በሀገራችን ላይ በአራቱም ማዕዘናት የተዘረጉ የገበያ ቦታዎች አሉ። ለምሳሌ አዲስ አበባን መነሻን በማድረግ ስንመለከት ሰበታ፣ ተፍኪ፣ አዋሽ፣ ሱሉልታ፣ ጫንጮ፣ ጣፎ ሚሽን፣ ሸኖ፣ ቡራዩ፣ ወለታ፣ በከቴ ዱከም፣ ቢሾፍቱ፣ አዳማ እያለን በሰባቱም ዕለታት በየቦታው ሽያጭ ይደረጋል። ስለዚህም ከላይ የጠቀስናቸውን ጥንቃቄ በማድረግ እንደየፍላጎታችንና እንደያለን አቅም ከየአካባቢው በተሻለ ዋጋ እየገዛን ልንጠቀም እንችላለን ማለት ነው። እዚህ ጋር ልብ ልንለው የሚገባው ነገር ብዙ ጊዜ ስንገዛ ገበሬዎችን ታሳቢ ብናደርግ ጥሩ ነው። ምክንያቱም ገበሬዎች የሚሸጡት ብዙ ጊዜ ጉዳያቸውን ማስፈጸሚያ ስለሆነ መሸጥ ስለሚፈልጉ በጥሩ ዋጋ ይሸጡልናል። ከነጋዴዎች ከምንገዛበት በተሻለ ዋጋ ማለት ነው። ስለዚህም በተሻለ ዋጋ ከገበሬ ከገዛን፣ በዋጋ ላይ ለውጥ ስላለው በኋላ ላይም ስንሸጥም ወጪና ገበያችንን ከግምት ውስጥ አስገብተን ስለሆነ ቶሎ ሸጠን ቶሎ ደግሞ ሌላ ለማስገባት አስተዋጽኦ የተሻለ ስለሆነ ይህንን ብናደርግ መልካም ነው ብለን እንመክራለን። አሁን ላይ ከአብዛኛው የስራ ዘርፍ በቂ ትኩረትና ልዩ ክትትል ከተደረገበት እንደ እርባታ የተሻለ የሚያዋጣ ስራ አለ ለማለት ያስቸግረናል። በተለይ በአጭር ጊዜ ውስጥ ሰርቶ ውጤታማ ለመሆን ደግሞ የበሬ ማደለብ በጣም አዋጭ ስራ ነው ብለን እንመክራለን። በምሳሌ እንመልከተው። አሁን ላይ አንድ የሚደልብ በሬ በአማካኝ ከ40 ሺህ ብር እስከ 50 ሺህ ብር ይሸጣል። ለመኖ ለመድኃኒት ከአንድ ወር ከ15 ቀን እስከ 3 ወር ውስጥ በአማካኝ 30 ሺህ ብር ነው ብለን ብንገምት በአጠቃላይ ከ77 ሺህ እስከ 80 ሺህ ብር ይገመታል። እኛ ወደ ገበያ በምንሸጥበትም ጊዜ ከ100 ሺህ ብር እስከ 110 ሺህ ብር ይሸጣል። ይሄ በአንድ በሬ ላይ የተሰራ ነው። እንግዲህ ሁለት ሲሆን፣ አስር ሲሆን፣ ሀያ ሲሆን ሂሳቡን በቁጥሩ ማባዛት ነው። ስለዚህም የበሬ ማደለብ ስራ በጣም አዋጭ የስራ ዘርፍ ነው ብለን እንመክራለን። በትንሽ ገንዘብ በአንፃራዊነት ማለታችን ነው። በትንሽ ጊዜ በትንሽ ጥረት ከፍተኛ ትርፍ፣ አመቺ ቦታና በቂ ገንዘብ ካለን፣ በተጨማሪ የተሻለ ጥረት ካለን የበሬ ማደለብ ስራ አዋጭ የስራ ዘርፍ ነው ብለን እንመክራለን። ስለዚህም ተጨማሪ ስራ የምታስቡ ስራ ኖሯችሁም ስራችሁም የቀዘቀዘባችሁም ምንም ስራ ሳይኖሯችሁም ስራ ለመስራት ያሰቧችሁ እንዳማራጭ የበሬ ማደለብን ስራ ብትመለከቱት መልካም ነው ብለን እንጋብዛለን። እንግዲህ ተመልካቾቻችን በዛሬው ዝግጅታችን ስለ በሬ ማደለብ አውርተናል። እንግዲህ ይህ ስራ ያዋጣኛል ብላችሁ የምታስቡ ሰዎች ካላችሁ ወደዚህ የስራ ዘርፍ እንድትቀላቀሉ እንጋብዛችኋለን። በሌላ የስራ ሀሳብ እስከምንገናኝ ድረስ መልካም የስራ ጊዜ እንዲሆንላችሁ እንመኛለን። ዝግጅታችን ከተመቻችሁም ላይክ፣ ሰብስክራይብ እንድታደርጉን እንጠይቃለን። መረጃውም ይጠቅሟል ብላችሁ የምታስቡት ሰው ካለ መረጃውን እንድታጋሩት እንጠይቃለን። ጤና ይስጥልኝ።